ይሄ የምትመለከቱት ቦታ በጣም ሀሪፍ እና ምርጥ ቦታ ላይ ነው የሚገኘው። ቦታ ካርታ እና ፕላን አለው፣ ሁሉ ነገር አለው። ህጋዊ ነው፣ ህገ ወጥ አይደለም። መቶ ሺህ ብር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮቻችን፣ ቤተሰቦቻችን በሙሉ ባለፈው በእንድርሳ ጉት ብለቅ ለከ የነበረው ዛሬ ደግሞ በአዲስ መልክ ስራ እንጀምር ነው እንዳልኳቸው ይሄ ስራ ጀምረናል። ከትናንትናም ከትናንትናም ሰሞኑ ሰሞኑን እንደምታዩት ሰዎችም ገቢያቸውን አጠናክረው እያስገቡ ነው ያሉት። አሁን እንደምታዩት ቆርቆሯችን አጥረናል። ፍራም ተሰርቶ እያለቀ ነው። አሁን የሚቀረን ፍራም መግባት ነው። ስለዚህ ጠንካራ በሉና አንዳንድ አንድ ጠንካራ ጠንካራ ወንድሞች ቢስገቡልን የተሻለ ነው እና ወለድ ያልኳችሁ ሆስፒታሉ ይሄን ለመገንባት ዝግታችን ጨርሰናል። ኢንሻአላህ ስለዚህ ጠንካራ በሉና ግቡ። እንገንባ ወዲያው ባለፈው እንደቆች ዛሬም በድጋሚ ወሉጥም በጋራ አድርገን እናለማ እያልን ኢንሻአላህ። ከዚህ በተረፈ ደግሞ በደንብ አድርገን ዙሪያው እናሳያቸዋለን። ያው በሶስቱ ማቅጣጫ መንገድ ነው እንገንባ ላይ ነው። እዚህ ወገባ አጠገብ ነው እንደምታውቁት፣ ወንድ አድርገን እንገንባ ነው። ይሁን ስራው እዚህ ደርሶ አሁን አጠራጥረናል። እናስቆፍር ነው ምናባት ሰሞኑን በዚህ ወር ውስጥ ወይም ግንቦት ላይ ጉድጓድ እናስቆፍራለን። ፓዱ ይቆፈራል ማለት ነው። ፓዱ ከተቆፈረ በኋላ ያው የብረት ግዢ ምናምን ነው የሚቀራ። ነሱ እንደንገዛ ነው የቀረ ነገር የለም፣ ኢንሻአላ ስለዚህ ተፍተፈሉና ለመግዛት ሞክሩ። ትንሽ እጣዎች ናቸው የቀሩት። ባለፈው እንዳልኳቸው ዛሬም እየጨረስን ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ውዶችዬ መጀመሪያ ላይ ወንድማችን እንደተናገረው ና መጨረሻ ላይም ተናግሮታል ማለት ነው። ሙሉ ማብራሪያውን አብራርቶልናል ማለት ነው። እኔ ትንሽ የሚለው ነገር አለ። ይህ የምትመለከቱት ቦታ በጣም ሀሪፍ እና ምርጥ ቦታ ነው፣ ላይ ነው የሚገኘው። ኑ በጋራ ሆነን እንገባ። ይሄ ቦታ ካርታና ፕላን አለው ሁሉ ነገር አለው። ህጋዊ ነው፣ ህገ ወጥ አይደለም። እና መግቢያ መቶ ሺ ብር ነው፣ መዋጮ ሀምሳ ሺ ብር ነው። በአጠቃላይ መቶ ሀምሳ ሺ ብር ነው ማለት ነው። ተታችም ተላይም ተጎንም አስባልት አለው መሀል ከተማ ውስጥ ነው። ኑ በጋራ ሆነን እንገባላችኋለሁኝ ውዶችዬ፣ እህት ወንድሞቻችን፣ ኑ የምትፈልጉ ካላችሁ ኑ ቶሎ፣ ስልክ ቁጥር እናስቀምጥላችኋለን። በዛ እየደወላችሁ ወይም በቴሌግራም ማናገር ትችላላችሁ። ያኔ አብራርተን እንነግራችኋለን ማለት ነው። እና ደግሞ አቅማችሁ የሚችል ከሆነ አብራችሁ ትገነባላችሁ። አቅማችሁ የማይችል ከሆነ ደግሞ ስማችሁ መሸጥ ትችላላችሁ ማለት ነው። አራት መቶ አምስት መቶ ሺህ ትሸጣላችሁ ማለት ነው። ትርፋማ ትሆናላችሁ። የምትከስሩት ምንም ነገር የለም። ኑ ቶሎ እና በጋራ ሆነ እንገንባላችኋለሁ። ኑ ትንሽ ጣነ ያለው እንዳያመጣችሁ ይሄድል ማለት ነው። የተወሰኑ ሰዎች ናቸው የቀሩት። ኑ ቶሎ ከኛ ጋር ግቡ እና በጋራ እንለወጥ እንደግላችኋለሁኝ ማለት ነው። ባለፈው ማለት ነው። ከዛ በተረፈ ይሄ ግድሙ መንገድ ነው፣ እኛ ደግሞ ሽፍ የሚወጣ መንገድ ነው። ደግሞ ይሄ ደግሞ ይሄ የምታወት ማለት ነው። ግን ይሄ ሁለተኛው መንገድ ነው፣ ትልቁ መንገድ ከላይ ቀጥሎ፣ ደግሞ እንደምታወት የኛው በቆርቆሮ ከላይ ያለው ካሜራ ላይ ሰዎች ብትገቡልን የኛ ምርጫችን ነው። ኢንሻአላህ አክሲዮኑን ለማጠንከር ወይም ደግሞ በሙያው የታገዘ እንዲሆን ውስጡ ያሉት አሁን ሰዎች የተወሰኑ የሕክምና ባለሙያዎች ናቸውና የበለጠ ደግሞ ጠንከር ጠንከር ያላችሁ ዶክተሮች ምናምን ብትገቡልን ደስ ይለናል። ስለዚህ ከአሁን መዋጮው መቶ ሽብር ነው። ባለፈው እንደነገርኳችሁ መቶ ሽብር ነው መዋጮው። ከመቶ ሽብሩ ላይ ደግሞ አምሳምሳ ሽብሩ ደግሞ የመዋጮ ነው ለግንባታ። ምክንያቱም ወደ ስራ ገብተናል እንሻ አላህ ባለፈው እንዳልኳችሁ ከነገ ወይም ደግሞ የዛሬ አመት አንደኛውን ግራውንድ እንኳን ጨርሰን ክሊኒኩ ስራ እንዲጀምር ነው እየሰራን ያለ። ያንን ለማድረግ ደግሞ የግድ መጠንከር ስላለብን ከአሁን ጀምሮ 50 ሺህ ብር መዋጮ አለው ማለት ነው። ስለዚህ ካሁን ተመልካቾቻችን የሚጠበቅባችሁ 150 ሺህ ብር ብቻ ነው። መቶ ሺህ ብር የመሬቱ ነው፣ 50 ሺህ ብር ደግሞ መዋጮ ነው ማለት ነው። ቅድሚያ መዋጮ ወይም ደግሞ ኋላ ባሉ ኦዲት የሚደረግ የአክሲዮኑ ገንዘብ የሚሆን ማለት ነው። ስለዚህ በዚህ መሰረት ነው የምንጨርሰው ኢንሻአላህ። ተፍ ተፍ በሉ። በተለይ በተለ በተለይ ዶክተሮች፣ የህክምና ባለሙያዎች፣ ጠንካራ ጠንካራ የሆናችሁ ሰዎች ብታገዙ በተለይ የወለድ ልጆች እና የወለድ አካባቢ ልጆች ብዙ አጋጣሚ የጋበዝኳቸው ነው። ጠንካር በሉ እና ግቡ የጤና ባለሙያዎች እናንተን በጣም